የአማራ ሕዝብ የሚያነሳቸው ጥያቄዎች እንዲፈቱ የውስጥ አንድነትን በማጠናከር የፖለቲካና የልማት አቅምን ማሳደግ እንደሚገባ የምስራቅ ጎጃም ዞን ዋና አስተዳዳሪ ተናገሩ። የዞኑ ብልጽግና ቅርንጫፍ ጽህፈት ቤት መፍጠንና መፍጠር የወል እውነታዎችን የማጽናት ቀጣይ የትግል ምዕራፍ በሚል መሪ ቃል በዞኑ ለሚገኙ ከፍተኛና መካከለኛ አመራሮች ስልጠና መስጠት ጀምረዋል። ዝርዝሩን ንጉስ ድረስ ከስፍራው አድርሶናል። የምስራቅ ጎጃም ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት መፍጠንና መፍጠር የወለው ኖታዎችን የማጽናት ቀጣይ የትግል ምዕራፍ በሚል መሪ ቃል በዞኑ ለሚገኙ ከፍተኛን መካከለኛ አመራሮች ስልጠና መስጠት ጀምሯል። የምስራቅ ጎጃም ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አላባትም የስልጠናውን ዓላማ አስመልክተው ለአማራ ሚዲያ ኮርፖሬሽን በሰጡት ሀሳብ ስልጠናው በብልጽግና ፓርቲ ማዕከላዊ ኮሚቴ ደረጃ ውይይት ተደርጎበት የወረደ ሲሆን፣ በአመራሩ በኩል ያለውን የእውቀትና የአመለካከት መዛነፎች ለመቅረፍና ሀገራዊ አንድነትና አመለካከት እንዲፈጠር ለማድረግ ያለመስለ እንደመሆኑ ተናግረዋል። በተለይ አመራራችን ላይ የእውቀት እና ያመለካከት መዛነፎች አሉ በስፋት የምናያቸው ነገሮች። ይህን የበለጠ የአመለካከት ዝንፈትና የእውቀት መጓደልን የበለጠ የምንሞላበት የጋራ ሀገራዊ የሆነ የጋራ ፓርቲው የጋራ የሆነ አመለካከት እንዲጨብጥ ለማድረግ የሚያስችል ስልጠና ነው። ምክንያቱም ያው የምታውቁት ሀገራዊ ፓርቲ ቢሆንም በየክልሉ የክልሉን ቁስል ብቻ ሚዋራ እንጂ ሀገር በሀገር አቀፍ ደረጃ ምንድነው የሚጠበቀው ውጤት የሚለውን ነገር በጋራ ሀሳብ በጋራ አላማ ላይ ከመረባረብ አኳያ መሰረታዊ ችግር ነው ያለ። ያ በመሆኑ ነው በየአካባቢው የምታዩት ግጭት የሚፈጥረው። ያ በመሆኑ ዜጎች የሚፈናቀሉት። ሶ የአሁንኛው ደግሞ ምንድን ነው ወጥ የሆነ የፓርቲው አጠቃላይ በተለይ ሚቀጥሉት ሶስት አመታት ውስጥ ፓርቲው አሁን ካሉበት ፈተናዎች እንዴት መውጣት አለበት የሚለውን በዝርዝር የምናስጨብጥበት ይሆናል። ስልጠናው በአመራሩ በአባላቱና በህዝቡ መካከል ያለውን የአመለካከት ክፍተት ለማጥራትና ለህዝቡ ተገቢውን አገልግሎት ለመስጠት የሚያስችል አንድነትና መግባባት የሚፈጠርበት መድረክ ስለመሆኑም ገልጸዋል አማራ ክልል የፖለቲካ ሸቀጥ ማራገፊያ ነው ያለፈው ሁላ የሚዘግለው የፖለቲካ አሰላለፍ ነው ያለው ይሄን በጣም ማጥራት ይጠይቃል የምናጠራበት ነው ነገራችን ላይ ይሄ በሌላ በኩል ደግሞ ሰርጎ ግብነትም ይኖራል አመራራችን ውስጥ አንዱ እየፈተነ ነው ያለ የተሳሳቱ አስተሳሰቦችን እውነት አድርጎ ለሌላው ማህበረሰብ ድፊውዝ በማድረግ ሰላማችን አካባቢያችን እንዲረበሽ የሚያደርጉ ኃይሎችም አሉ። እነዚህንም በደንብ የምናጠራበት እና ለህዝብ በጣም የተሟላ አገልግሎት የምንሰጥበት የሚቀጥለው በጀት አመትም ያው የምንዘጋጅበት ሌት ያለ እውቀት የምናስጨብጥበት ነው ተብሎ ይታሰባል። በስልጠናው መክፈቻ ላይ ንግግር ያደረጉት የምስራቅ ጎጃም ዞን ዋና አስተዳዳሪ አቶ አብርሃም አያሌው ስልጠናው ህዝባችን ለማንቃት ለማደራጀትና የልማቱ ተጠቃሚ እንዲሆን የሚያስችል እድል የሚፈጥርና የሀሳብ ትግል የሚደረግበትና ወረዳ ከወረዳ ተሞክሮ የሚለዋወጥበት መድረክ ነው ብሏል። በርካታ አውራ ጭውውጦችን የያዘና በመድረኮች በምናገኘው የቡድንና የኃይል መድረክ ላይ በርካታ ቁም ነገሮችን ሰንቀን ህዝባችንን የማንቃት ህዝባችንን የማደራጀት እና ወደ ላቀ የልማት የሰላምና የአብሮነት ብልጽግና ጉዞ የምንሸጋገርበትን እድል የሚሰጥ ወሳኝ ግምገማዊ መድረክ በመሆኑ በዚህ መድረክ ለመሳተፍ በቂ የሀሳብ ትግል የሚደረግበትና በጋራ ክፍተቶቻችንን የምንሞላበት ወረዳ ከወረዳ ተሞክሮ የሚለዋወጥበት እንደሚሆን እምነታችን ነው። የአማራ ህዝብ የሚያነሳቸው ጥያቄዎች እንዲፈቱ የውስጥ አንድነትን ማጠናከር፣ የውስጥ መደማመጥና መከባበርን ማረጋገጥ፣ የውስጥ ፖለቲካዊና ልማታዊ አቅምን ማሳደግና የዜጎችን ሰላምና ደህንነት ማረጋገጥ እንደሚገባም ተናግረዋል። ከኛ የሚጠበቅ ቁልፍ ጉዳይ አለ። አንድነት፣ አብሮነት ጋፕን መሞላላት፣ ተደጋግፎ ማደግ፣ ተደጋግፎ መለወጥ ይጠይቃል እንደ ሀገር። ለዚያም ነው የአማራ አንኳር ጥያቄዎች ብዙ ናቸው። የመታገያ መድረኮቻችንም ናቸው። እናም የአማራን ህዝብ ጥያቄዎች የምንፈታው በኢትዮጵያዊነት ጥላ ስር እንደሆነ አምነን መታገል ይኖርብናል። ለሶስት ተከታታይ ቀናት በሚካሄደው ስልጠና ከ750 በላይ የዞንና የወረዳ ከፍተኛና መካከለኛ አመራሮች የሚሳተፉ ሲሆን ስልጠናው በዚህ የሚገደብ ሳይሆን በቀጣይ ጊዜያትም በየደረጃው ለሚገኙ የፓርቲው አባላት የሚሰጥ እንደሆነም ከቅርንጫፍ ጽሕፈት ቤቱ የተገኘ መርጃ አመላክታል።